ሴት ልጅ በስነ ስርዓቱና በታዘዝችው መሰረት ተኖረች፣ እንደ ሴት ልጅ ሀቅ ነገር ውድ ነገር የለም። ምድር ላይ ካሉ ነገሮች በሙሉ እንደ ሴት ልጅ ውድ ነገር የለም። ነገር ግን ያለ ቦታዋ ከሆነች መስመሯን ከሳታይ ደግሞ እንደሷ የሚረክስ የለም። በተመሳሳይ ማለት ነው። ገብቶሻል? አሁን ታዲያ እኔ ከየትኞቹ ነው የምመደበው? ወንድሜ ጥጋቡ ብለሽ እኔ ቢከፋሽ ይከፋሽ ብትቀበይ ተቀበዩ። ተረከሱ ውስጥ ቦታ ነው የምትመደቢው። እውነቱ ነው። ስለመጣሁ አሁን ቱክቶክ ምንጣትሽ ብቻ አይደለም። ዋናው ትልቁ ነገር ቱክቶክ ላይ መጥሽ ምን አይነት መልእክት ታስተላልፍ ያለሽ ምን አይነት አስተማሪ የሆነ ለህዝቡ ምንድን ነው የምታስተላልፊው? ምን አይነት ቦታ ላይ ነው ያለሽው? ያንን በደንብ ብትታስቢው በጣም አስቸጋሪ ሁኔታ ላይ ነው ያለሽው ለመፈመስም ይሁን ለምንም ፈልገሽው ይሁን ያሹ መንገድ ትክክል አይደለም። አንደኛ ነገ ህይወት ስትይዥ ህይወትሽን ሙሉ በሙሉ ያበላሽብሻል የምታደርገው ነገሮች ተው። ጀርባ ደግሞ ልጆች ዘርሽን ስትተኪ፣ ልጆችሽ አንቺ በሰራሽው ነገሮች በሙሉ ነገ አንገታቸውን ይደፋሉ፣ ለካ የኛናት ወረደሽ እሺ የምትናገሪያቸው ንግግሮች ከሴት ልጅ የሚጠበቁ ቃላት አይደሉም። አንድ ሁለት አይተሻል። ያንን ቂጥሽን እስኪ ሁሌ ቂጥ ያነሰኝ ብሎ ቂጥ የለሽም ብሎ ባለ ፈታኝ ብለሽ በአደባባይ በዚያ ዓይነት ደረጃ ንብረትን ቀማኝ ብለሽ ብዙ ነገር ስታደርጊ አይተናል፣ ሰምተናል። ትክክል አይደለሽም። በጥቅሉ ብዙ መዘርዘር አትፈልግም። አደምጬ፣ ትክክል አይደለሽም። በጥቅሉ ስለዚህ መንገድሽን አስተካክለሽ። እናንተ ኮሚንቲ ነው። እኔ ወንዶችን እንዲያጋለጥ አትፈልግም። ጥፋተኛ ወንዶች መጋለጥ አለባቸው መዋረድ ያለባቸው እንጂ ምንም ነገር እኛ አዳምጪኝ። አንቺ ደንቆሮ እንግዲህ አዳምጪ፣ ሰይጣን እንዳታመጪው አዳምጪ። እኛ ወንዶች በዚህ ዘመን ቂጥ አልቸገረንም። እኛ የቂጥ ችግር የለብንም። ቂጥ ቆሻሻን ማስወገጃ እንጂ እኛ መስፈርታችን አይደለም። የቂጥ ችግር የለብንም። እኛ ችግር ያለብን ትዳር የምትመራ ባሏን የምታከብር የልጅ እናት የምትሆን ቤት የምትይዝ እናት አባት የምታከብር ልጆች የምታሳድግ ነገ፣ እኔ ባሏው አንድ ነገር ብሆን ችግር ቢመጣብኝ፣ ብታሰር፣ ብሞት ልጅ ማሳደግ የምትችል ልጆቿን የምታስተምር ልጆቿን በእምነታቸውም ሆነ በየትኛው ላይ ቀይ የሚያደርገውን ተጠቅሜ ነው። በፊልተር ስወጣ እንዴት ዝነኝ? እኔ ያለ ፊልተር ነው። በባይዘዋች ላይ የሚማምረው ግን እናንተ አይመስላችሁም፣ እንጂ ላካ ላካ ዘፋኝ የምለሽ አዎ። እና ታውቂም ወይ ዛሬ ፊልተር ስለለበስኩ ነው ሌላ ሰው የመሰልኳችሁ።

ያ ማይበቃሽ ለምን ለምግብነት ነው? ለምግብነት ነው።

ጥልፍ የመውጣት ትንሽ ቆይቼ እገባለሁ። ወላሂ እንዲያውም ተተምሮ በላይ ጣፋጭ ነኝ እኔ፣ ምንም ቅርቅር የለውም።

ህይወት እንታልገፋሽው ከባድ እሰው ቤት ነ። ቲክቶክ መጠቀም አላህን ፍራ። ሴትና ወንድም ጠፋብሽ። ቅንድብሽን ይመይ ይኔ ማር እንዲ ራበኝ እንደታወኩ ነ። ተርሆኝ ነበር እንዴት እንደራበኝ እውነት እልሃለሁ። ዋው ጠዋት እንዳስቀመጥኩሽ ነው እንደዛው ነሽ ጠዋት እኮ ሌላ ነበር የለበስኩት በልብስ ያትለየኝም እንደዛው እንዳስቀመጥኩሽ ነሽ ቦታ ያችሁ ነሽ ቦታ ያችሁ ቦታ የመቼ ነው ቤተሰብ ተከፈቱ ገምብር በጣም አቋም እያመጣሽ ነው ግን ሰሞኑ ምን እሺ ነው ኧረ በጣም አቋም የሌላ አቋም እያወጣሽ ነው ማለት ወይስ ፍነህና አሁን አንተ ተመቃብር ነው እንዴ የመጣ አሞቼ የነበረ እህ ብዬ አምጪ አምጪ፣ የተነሳሁት እህ ብዬ ማለት ነው፣ ተንጠራርቼ በግድ የተነሳሁት። ሸበካ ደግሞ ይዞሻል። ምንድን ነው እንደ ቆምሽ እንደተገተርሽ የቀረሽ ነው? ወያጄ ሸበካ የለሽም፣ ግትር ብለሽ ነው። ታወሪያለሽ ይሰማኛል፣ ፎቶሽ ግን አይንቀሳቀስም። ፎቶ ፎቶ፣ ተመሻ ተንቀሳቅሷል። ቪዲዮውን አጥሽና ብሪው ፎቶ ሻ አይንቀሳቀስም።

ከተግባር ጋር ስማችሁ የማይገናኝ በጣም የምትገርሙ ስማችሁ አብዱ ምናምን ነው፣ አብዱ ተብሎ ሌላ እንትን ሰሞኑን እበዱና ኑረልኝ ኔ ወድ ኑረልኝ

ሰቡት አጅር ታገኛላችሁ። በታቡ ማለት ለእኔ ሳይሆን በቃ ያለህን ስም ስለጠራችሁ ሙስ በሀመሳብ በሉ ታብታ ማድረግ እስቲክፋር ማድረግ በሉ ታብታም ማድረግ